ኢትዮጵያ ለሀገራዊ አንድነት ማነቆ የሆኑ ችግሮቿን በዘላቂነት መፍትሄ ለመስጠት እየመከረች ነው። አለመግባባት መንስ የሆኑ ጉዳዮችን በመለየትና በመመካከር የኢትዮጵያን ሰላም ማረጋገጥን ዓላማ አድርጓል። የምክክር ሂደቱም የዜጎችን ታማኒነት ማትረፍ ብሎም የምሁራን ተሳትፎን ይጠየቀ ነበር። በአጀንዳ ማሰባሰብ ምዕራፍ የነበረው ሂደት እንዴት የሚታይ ነው? ምሁራኑስ ስለዚህ ጉዳይ ምን ይላሉ? ብዙ ጊዜ አለመግባባትና ችግሮቹ ሶርት አድርጎ አንድነታችን እነዚህ ነው ናቸው ልዩነቶቻችን እነዚህ ናቸው። የትኞቹን በጊዜ ሂደት እንፈታለን፣ የትኞቹን አብረን ይዘን እንጓዛለን የሚለው ባህል የለንም። ስለዚህ ይሄ ምክክር ኮሚሽን አሁን ብዙ የህብረተሰብ ዘርፎችን አሳትፏል። ሃይማኖት አሳትፏል፣ ፖለቲከኞችን አሳትፏል። ሀገራዊ ምክክር ኮሚሽኑ ብዙ ፈተናዎችን ያለፈ ብዙ አጣብቂኝ የሆኑ ነገሮችን ውስጥ ያለፈ ግን በሚገርም ሁኔታ ጥሩ የሚባልና ና በግሩ የቆመ የሚባል ደረጃ ላይ ደርሷል። አንደኛውን ወሳኝ ፌዝ አጀንዳ የመሰብሰብና የማጠናከርን ስራ ሰርቷል። እንደ ሀገር ዘመናትን የተሻገሩ ችግሮችን በመመካከርና በውይይት ለመፍታት የተጀመረው ሂደት ውጤቱ መልካም እንዲሆን አበረታች ስራዎች አሉ። እንደ ምሁራኑ እይታ ለዘመናት የቆዩ ወደኋላም ስንሄድ በጣም ብዙ ችግሮች ነበሩ። ከጦፍ ሰርተን እንኳን ከኢህአደግ ጊዜ እንኳን ብንጀምር እነሱ ራሳቸው ብዙ ናቸው። አሁን ራሳቸው የተፈጠሩት ብዙ ናቸው። ስለዚህም አምስት ዓመትም አስር ዓመትም ሊፈጅ ይችላል ብዬ አስባለሁ። ቀላል አይደለም፣ ግን አስር ዓመትም አምስት ዓመትም ፈይተን መወያየቱ ከመዋጋቱ በጣም የተሻለ ነው። ምክክሩም እንደ ሀገር የሚፈለገውን ውጤት እንዲያስገኝ ምሁራን ጋር ተቀራርበው የመስራት ፍላጎት አለኝ የሚለውም የሀገራዊ ምክክር ኮሚሽን በምክክር ሂደቱ ዙሪያ ከምሁራን ግባት ለማሰባሰብና ይበልጥ ተቀራርቦ ለመስራት በሚቻልባቸው ጉዳዮች ላይ መክሯል። ምሁራን በሀገራዊ ምክክር ኮሚሽን የስራ ሂደቶች የታዩ ውጤቶች የተገነዘቡበት እንደሆነ የገለፀው ኮሚሽኑ ብዛ ማንነቶችን የምታስተናግደው ኢትዮጵያ በሀገር ደረጃ ያሏትን ምሁራን እውቀቶችን በጋራ በማሰባሰብ በጋራ የመስራት እግድ አለኝ ብሏል። በፕሮሰሱ እምነት እንደጣሉበት እየሰራን ሲያውን ይህንን ያለፉት ዓመታት እውነተኛ ፕሮሰስ መሆኑን አካታች አሳታፊ መሆኑን ጭምር አምነውበታል። ከፍተኛ ድካም የከፈልንበት ስራ መሆኑንም አምነዋል። አንዳንድ ሀሳቦች ተጨማሪ ልናረጋቸው የሚገቡ ሀሳቦችን ነግረውናል። እነሱን እያሰባሰብን ሀሳብ እየሰጡን ኤክስፐርት እየሆኑልን አማካሪዎቻችን እየሆኑ እንዲቀጥሉ ለማድረግ ያደረግነው ኢኒሽቲቭ ነው። ሀገራዊ ምክክሩ የመጣበት መንገድና ቀጣይ ስራዎች ቅድሚያ የሚሰጡ ጉዳዮችን በመለየት ሊሆን ይገባል የሚሉት ምሁራኑም የኢትዮጵያ የቀጣይ እድሎች ለመወሰን እንዲቻል ምክክሩም ውጤት ሊያመጣ በሚያስችል መልኩ ማስኬድ ተገቢ ነው ይላሉ። ናሽናል ዳያሎግ በተወሰነ ጊዜ ዝም ብለን ጠቅለለን በቃ ጨረስን የሚለው ነገር አይደለም። ሂደትም ስለሆነ ፕሮሰስም ስለሆነ ለብዙ ጊዜ የሚቀጥሉ ነገሮች አሉ። ስለዚህ መደረግ ያለበት አሁን ሊፈቱ የሚገባው አንኳር የሆኑ ነገሮች ምንድን ናቸው? በጊዜ ሂደት ውስጥ ደግሞ በፕሮሰስ አድረስ ልናደርጋቸው የሚገቡ ነገሮች የትኞቹ አጀንዶች ናቸው ተብሎ መለየት መቻል አለባቸው። ፕሮሰሱ የዲያሎግ ፕሮሰሱ ለረጅም ጊዜ የሚቀጥል መሆኑ ደግሞ ግምት ውስጥ ማስገባት አለብን እና እንደ ሁሉም ነገር ዛሬ እንደምንጨርስ አድርገን ያላስፈላጊ የሆነ ኤክስፔክቴሽን ማህበረሰቡ ላይ መጫንም የለብንም። ኢትዮጵያ ሀገራዊ ምክክር ኮሚሽን በቀጥ የሚያከናውናቸው ተግባራት የጠራ ምስል እንዲኖራቸው ለማስቻል የምሁራን ሚናም ወሳኝነውናም በጋራ ለመስራት ዝግጁነን ይላል። በስራችን የተደሰቱ ስራችንን ያመኑበት ሁራን በህዝብ ዘንድ በተለያዩ መድረኮች ይህን ማንጸባረግ በስራችን ላይ ደግሞ ጉድፈት ያዩ ደግሞ ጉድፈታችንን መግለጽ እኛም ጉድፈት ነው ብለን ከተቀበል ማረም ዝም ማለት ብቻ ነው ኃጢአት። በድጋፍም ሆነ በክሪቲክስ መሳተፍ አለባቸው ብለን ነው የምናምነው ሂደቱን የተሻለ የጠራ ያደርገዋል። በድጋፍም ሆነ በእንትን ሂስ በማቅረብ እና አብረን ነው የምንቀጥለው። ኮሚሽኑ በቀጣይ በሚካሄደው ሀገራዊ ጉባኤ ላይ ምሁራን ሰፊ ተሳትፎ እንዲኖራቸው ለማስቻል ሁኔታዎችን በማመቻቸት ላይ ይገኛል።